እኔም ምቃል ይኖር ይችላል። አንዴ፣ አሁን ሌባ ነው ማለት። መውደድና ማፍቀር ያለ መከባበር አይሆንም፣ ግን መውደድና ማፍቀር ያለ ትዕግስትና ያለ መግባባት አይሆንም። የሁሉ ነገር ውሸት ነበር ነው። እርግጠኛ ነሽ? ብሩቅን ምታ። እሺ፣ አሁን እኔ ከአንቺ ጋር ልነጋገር አይደለም የመጣሁት እኮ አልኩሽ። የምታዩ ነገር ካለ እዚህ ቦርሳ ስር ና ዱጣ። በጣም በተናደድክ ቁጥር እቃ ላይ እንድትወረውር አልፈልግም። በተናደድክ ቁጥር የሆነ ነገር ላይ እንድትደፋ አልፈልግም። አንዳንዴ የነዴትን ዋጣ አድርገ እንድትይዘው እፈልጋለሁ። የኔ ነሽ የግል የወጣ ሽከልብ ካካል ያንቺም ለኛ ልፍሽ አሉ መቼም መችም ከጉያሽ

ነቃቤ ነቃቤ ያስብላሉ። ስለምናገር ከሆነ ፋሚሊ ባዚ ማታ ያስተካከልኩት አሳያቸው። ለፋሚሊዎቻችን ጓጉቼ ከመጓጓት የተነሳ ወደፊት ቤታችን ውስጥ እንደዚህ ሁለት ወንበርኔና እሷ አርጅተን ምናምን መጽሐፍ ምናነብበት እንደ ውጭዎቹ አይነት ደስ የሚል ነገር ይኖረናል ብዬ አስባለሁ። ያው ደግሞ ረክርክዳቸ

እንዲሁ በሽቲ ነው የምንቀበለው። አይደብረውም አይደለ? ፊቲ አምርብሻል ምትሉ ሰዎች ከእናንተ ላላቅም። ግን ስ በሽቲ እንዴት ነ? ምንድን ነበረ ሚባሉ በጣም ደስ ላለኝ ነው ወይዜ እንደዚህ መሆንባቸው ይሆናል አደለ ደስ የሚል ሙድ ውስጥ ስላለሁኝ ምናምን ነገር አሉ። አልፏል። ያለፈበትን ነገር ግን አሁንም ልነግርህ አልፈልግም። በቃ ይሆናል አይደለ ብቻዬን ትንሽ ማጣጣም እፈልጋለሁ ነት ለመናገር ከሆነ እና ደግሞ ከመሄዱ በፊት አንዳንድ እቃዎቹ እኔ ጋር ነው ያሉት እና ከመኪና ሲያወርዳቸው ምናምን ነገር እና ሲጠቀም ምናምን ነገር ልብስ ሲቀያየር ነው እና ምጣው ብዬ ምናምን ነገር እኔ ጋር ያስኳቸው ነገሮች አሉ ና ናቸ እነሱን ሳይዝ አይሄድም አለ። ከሄደ ጉድ ነው። ቤት ከሄደ ጉድ ነው። እሱን ትቶ ከሄደ ሄደ ነው። በምን ልናገኘው እናገኘው አንችልም። ግማሽ ሻንጣ ያለው እኔ ጋር ነው፣ ስለዚህ ለሱ መምጣት አይቀርም። አሁን ይመጣሉ እያስባሉ ምክንያቱም የጠዋት ተነሽ ከሆነ በሳት ነው አለ መኪና የሚነሳው እንዳይረፍድበት ትላል ለምታስገር ስትቆይበት ነው የሚመጣው እየመጣ ከሆነ እናየዋለና። አይ ይመጣል፣ አሁን አሁን ይመጣል፣ ስቆይበት ይመጣል። ሌላ ቢቀር ንዴት ንዴቱ ላይ እንዳለሆን ይመጣል። ግን ፋሚሊዎች ያዘጋጁ ታሪፍ አይደለም እንደናንተ። በእርግጥ አሁን ላይ የሚበላ የሚጠጣ ነገር አስፈላጊ አይደለም፣ ምክንያቱም ጠዋት ላይ ውጭ ላይ ወተን ይበላለን። ሁሌ ሁኔታው ምናምን ነገር ስለሚያምር ውጭ ላይ ወተን ቁርስ እንበላለን ብዬ ነው ያሰብኩት እና ገዛ ቁርስ አልበላ ማቤካ ይቀብዛሉ። ቆንጆ ቁርስ ተንቀብስ። ዛሬ ያው እኛ ነገ ተጓዥ ነን። ዛሬ የመጨረሻ ቀናችን ታውቃለህ አይደለ? ስለዚህ አሪፍ አድርገን ነው ማሳለፍ ያለብን። አማር እየመጣ ከሆነ ግን ሊቀለኝም ይችላል። ስለዚህ ተረዳኛለን። ቤካ ካሜራማን ብቻ አለን። ባይዘኝ ጋርድ የነህ ተከላካይ ነህ ብዙ ነገር ነህ እና ቴንኪው በጣም ለእሱ ነገር ብነግራችሁ አይጨብረረብ እላቸዋለሁ።

አሁን የእኔ የምቃ እኮ ሊኖር ይችላል። ቆይ አሁን ቤት አልቀቀኝም። አሁን አሁን ምንድን ነው? እስኪ ቆይ ሊያው ምንድን ነው ነው የእኔ የምቃ ሊኖር ይችላል። አንዴ ሊያው የእኔ የምቃ ደሞ አሁን ሌባ ነው ማለት ጀመርሽ። እንደሄድ የምትፈልጊ ከሆነ ግን ሴትዮ ስምኝና ላሳይሽ። አይተሽው የምትፈልጊው ነገር አለ እዚህ ውስጥ ምንድን ነው ማታ በጣም ጥሩ ቆንጆ ነው እና ኢንቨይስ ቼክ ማድረግ የምትፈልጊውን ነገር ካለ ቼክ አርኪው። ልብስ ራሱ አልቀየርክም? ምን ሆነ ነገር ካለ ልሂድ እንደ እና እኛ በመኪና ነው ደግሞ። እንዴ የሚፈልግ የሆነው ምንም ሲጀመር፣ ጥልቅ ብለህ ሲጀመር ሳይንኳኳ ይገባል። ሳታንኳኳ እየገባ ነው። ማይሆን ማይሆን ቦታ ላይ እየደረስክ የሰውን ፍቅር እያቋረጥክ ያለው ሲቀጥል ደግሞ በር ማንኳኳት ልመድ። ምክንያቱም እኔ ኖርማል ካሜራ ያበራትኝ ራሴን እየቀረስኩኝ ነው። ምን እየተከተለ አልነበረም። አንዳንድ ነገሮችን ለማምጣት ነው የወጣሁት። ኋላ እየተከተለኝ እያየሁት ነበርና፣ ምን ኋላ ተከትሎ አደለም። የሆነ ነገር መሆን አለመሆን ቼክ ልታደርጉ ነው። እንደዛ ነው አሳባቸው። እሺ፣ አሁን እኔ ከአንቺ ጋር ነው ነው ልነጋገር የምታዩ ነገር ካለ እዚህ ቦርሳ ሌላ ምድር ነበር ሚሄ ነበር። ድንገት ያስቀመጥኩልህ ሁላችንም የምንጽጸትበትን ነገር ማለት ነው። እዛሽ ማታ ላይ እርግዝናሽን የሰማውበት ቀን ላይ የሆኑ ነገር ይሆን ነበር። አሁን እኔን ልህ ስለማስገባትና የሆኑ ነገር ስለማድረግ አስበሽ ከሆነ ማለት ነው፣ ያኔ አንቺን ማለት ነው ዝንብ ቢያርፍብሽ እንኳን እሽ ማለት አቅሙ የለኝም ነው

እሺ ጥሩ ሙሉ ነው መመኝላችሁ። ያ አትንኪኝ፣ በቃ አሁን የሰውነሽ ኪያ፣ እራስሽ እንድጠብቅ ይፈልጋሉ። ይሄ ልጅ በትክክለኛው መልኩ እንዲወለድ እፈልጋሉ። እርጉዝ ሴት እኮ እንደዚያ አይዋራም። ቀል አይደለም፣ ብሎግ ነው ነው ነው፣ ጨዋታ ነው፣ ህይወት ጨዋታ፣ ኪያ በፈጠረሽ ለምንድነ ቦርሶን ቼክ አድርገሽ ማልደው? ኦኬ ተስጣጡት ማታ ላይ ስላይ ሲበትንልሽ ተብራዊ ላይ ስትበትኝለት የነበረው አበባ ነው። እንደዛ ነው። ቢጫ አበባ ትወዳለ ወይስ ቅድም እንዳልሽው ከቶፋ ጋር ምናምን ነገር ያደረግሽ ወይ ስታደርግ የነበረውን ነገር ምናምን ከሌጋ ምረ የፈለገች ነው። አንድ ነገር እንድታቂ የምፈልገው ነገር ቢኖር ትናንትና ቶፋ በነበረበት ማለት ነው አዋቂነት ላይ ወይም ደግሞ ትናንት እኔ አስተዋይነት ላይ ምናምን ነገር አታውቂኝ ይሆናል ብዙ እድሜን አሁን ላይ ግን ማለት ነው ቶፋ ላይ ደርቤ ወይም ደግሞ ቶፋ ላይ ተደርቤ እንደዚህ አይነት ቆሻሻ ነገር ማድረግ አስበሽ ከመሰለሽ በጣም ትሳስተሻል የእውነት እኔ ብለህ ራሱ አንተ የምታደርገው አይነት ሰው ነህ ከኔ ጋር አንተ እንደዚያ ነገር የማድረግ ራሱ ፈቃደኛ አለህ ያው ስለ እኔ ማንነት አይደለም፣ ስለአንቺ ማንነት ግን ማየት የምፈልገውን ነገር ወይም ደግሞ እንዳቅ የፈለግኩት ነገር ምን እያልኩ ታንቀላፋለች አሉ። እኔ እኮ አንቺ እሱን እኮ በተግባር ነው እኮ ያሳየሽኝ፣ በተግባር ትላንት፣ ከትላንት ወዳ እያ በፈጠረሽ ከመጣ ማለት ነው በፈጠረሽ ከሁለት አንድ ያጣ እንድትሆኝ ትሆኝ አልፈልግም። ያ የእውነት ነው። ስለ አይደለም ስለ እኔ አይደለም። እኔ ውልሽ አብረን ሆነን አልሆንም ማለት ነው። አንቺ ማፍቀር ከአንቺ ጋ አንቺን አለማሰብ አልችልም፣ አውቀዋለሁ። እንድነግርሽ እንድ ከፈለግሽ ማለት ነው፣ መሸነፌን ወይም ተሸናፊነቴን መስማት ከፈለግሽ ድጋግሜ ልንገርሽ፣ አንቺን አለማሰብ፣ አንቺን አለማፍቀር አልችልም። እንደ ቶፋ ግን እኔ እያፈቀርኩሽ አብሮኝ እንደሆነው እንደዛ ግን እያስመሰልኩ መቅረት ደግሞ አልችልም። ክያለ ሁለታችሁ ተዋችኋሉ። እሱም በጣም የምወደው ማከብረው ጓደኛ ነው፣ ወንድሜ ነው። አንቺን ብትሆኚ ማለት ነው ነው ምናልባት ስለወደፊታችን ብዙ አስቤ ይሆናል። በጣም አርቄ እኔ እጅግ በጣም እኔ ለአንቺ ባለኝ ታማኝነት ልክ አንቺን መዝኜሽ ሊሆን ይችላል። እንደጠበኩሽ ሆነሽ ባላገኝሽም ማለት ነው ትናንት ከትላንት ወዲያ ያለኝ ማንነት ባህሪ ሆኖ ቢሆን ሶስታችንም አብረን እናልቅ ነበር። በዚህ ጉዳይ ግን ዩ አሁን እንድታውቂ የምፈልገው ነገር ቢሆን ስለ እኔ መልወጥ አለመልወጥ አይደለም ጉዳዩ። ግን ሰላም እንድትሆኝ ይፈልጋለን። እሱም ሰላም ይሁን። እስከ ዛሬ ለከፈላችሁልኝ መስዋዕትነት ይሄ ዋጋ ይሆናል። እሺ ከዚህ በላይ ግን እንዳሳምም የሆነ እንድታመም ግን አታርጊ። በቃ ጊያ በቃ ደከመኝ ሰልችቶኛል። ኪያ በቃ ከዚህ በኋላ ወዴት እንደሚሄድ ምን እንደማድረግ አላውቅም። ከዛ ማህበረሰብ ጋር ሚስቱ የተገዳው ምናምን ከጓደኛው ጋር የተያቸ እየተባለ የቶፋንም ስም በማይሆን ነገር ሲያጣጥሉት ለማየት ህሊናውን ብቃቱም አቅሙም የለኝም። የት እንደሚሄድም አላውቅም ወዴት እንደሚሄድም አላውቅም። ያ በፈጠረ እባክሽ

እያልሽጫለሽው ይህ ሁሉ ነገር፣ ጓደኛ ነው፣ የልብ ጓደኛ፣ ወንድሜ፣ እህቴ፣ ምን ብዬ ልንጋርግ? እና ይህ ሁሉ ነገር ውሸት ነበር? ነው ነው እያልሽጫል? አላረገዝኩም እያልሽኝ ነው? እርግጠኛ ነሽ? ማሜን አቃቴ፣ የህልሜ ንግስት እየን አረክና ብሩቅን መጣ፣ ሕይወት ሊታደስ ባንቺ እንደገና

ማለት ቆይ ቤካ ኬብል ረስቻለሁ ብሎ ነበር። ይህንን ነገር ሁላችሁ ማውቃችሁን ያደረጋችሁት ማለት ነው። በሽ ተሳስቼባችሁ እሱ ቢሆን ምናልባት የማይገባ ነገር እሱ ቢሆን አንዳችሁ እንዴት ይህን ነገር ማስተዋል ያቅታችኋል? አንድ ነገር ልንገርህ። እኔ ማሰብ ወይም ደግሞ ከማንነት በጣም ወርጄ ነው መቻል ከምችለው ከአቅሜ በላይ ሆኖ ይህን ነገር ችዬ ማለት ነው። ትላንትና እራሴን ተቋቁሜ የሄድኩት በዛ አይነት ሁኔታ ወጥቼ የሆነ ነገር በሆነባችሁስ? ለእኔ አደለም፣ እናንተ ይህን ነገር ተቋቋሙ ነበር። ማታ ኳሌ ሲመጣ የነበረው ልሳ ነው ይልካ። አሁንም ቢሆን እንድታምነኝ ይፈልጋሉ። ሳልታመን መኖር አልፈልገም።

ትዩ የእውነት ነው ነው ምልሽ። ማ የእውነት ነው ነው ምልሽ ይህንን በፍጹም እንደዚህ አይነት ፈተና ላይ አላልፍም። ማታ የመጨረሻ በቃ አለ አይደለ አንድ አንድ ሰከንድ እየቀረኝ የማይሆን ነገር አድርጌ አልፈዋል። የእውነት ነው፣ በዛ ሰዓት እቃ ብሰብር ኖሮ እኔን የማይሆን ነገር ብታደርግ ኖሮ የእውነት ታጣኝ ነበር። የእውነት ያንን በረራ ቶፋን የሆነ ነገር ባረግዝ ስናደድ እኮ ሴጣን ኮ ይኸውልሽ፣ ይህን ነገር ሴጣንነትን ካልገደልከው ደግሞ እኔ እሞትብሀለሁ ተረዳኝኸ አይደለ? ያንን ነው ማስበው። እሺ ሌላ ፈተና የለም፣ ሌላ ማረጋገጫ የለም። በተናደድክ ቁጥር እቃ እኔ ላይ እንድትወረውር አልፈልግም። በተናደድክ ቁጥር የሆነ ነገር እኔ ላይ እንድደፋ አልፈልግም። አንዳንዴ በቃ አንዳንዴ ንዴትን ዋጥ አድርገህ እንድትይዘው እፈልጋለሁ። ትዕግስት እንዲኖር፣ ትዕግስትን እንድትለማመድ ፈልጋለሁ። ትዳር የሚቀጥለው በትዕግስትና በትዕግስት ብቻ ነው። አንተ አሁን ገና ከት ጀምሮ እኮ እንቅልፍ የለኝም አይ ነው እኔ ደግሞ ከዛ በፊትም ገና ማለት ነው ኤርፖርት በረራኝ ከሰረስኩ ጀምሮ እንቅልፍ አልነበረኝ። ልክ ነው ወይ ሰራውት ልክ ነው ወይ ያደረኩትኝ ፋሚሊ፣ እርግጠኛ ነሽ ከዚ በኋላ ሰላም ይሰጥሻሉ ወይ ስለምትወጁ ብቻ ነው ወይ መቆዩ የእውነት ሰላም ታገኛለሽ ወይ? ኢቭን ኦዲንሶች ይሉን ነበር ይህንን አንተን በደንብ ቼክ ታደርጋለህ። እሺ ጊዩ ቆይ አንድ ነገር ነገር እጅግ በጣም እንደማፈቅዶች ታውቂያለሽ እጅግ በጣም እንደምወደድሽ ታውቂያለሽ። እስኪ መውደድና ማፍቀር ያለ መከባበር አይሆንም። መውደድና ማፍቀር ያለ ትዕግስትና ያለ መግባባት አይሆንም። በመውደድና በማፍቀር ብቻ ቢሆን ኖሮ እኔ እናንተ በጣም ብዙ አመት። ማንም ሰው እኮ ሲናድድ የሚያደርገውን እኮ አያውቅም። ያን ነገር ደግሞ አንተ ይኸው አውቀኸዋል፣ ለእሱ አመሰግናለሁ። ራስን ማወቅ አለብህ፣ ንዴትን መቆጣጠር አለብህ። ትዕግስተኛ እንድትሆን እፈልጋለሁ። ፈተናዎች ሁሉ የሚያሸንፍ ወንድ እንድትሆን አልፈልግም። እሺ ነገ ከነገ ወዲያ የሆነ ነገር ቢሆን አሁን ይህንን ነገር ውሸት ነው ያልሽኝ። ነገ የሆነ ነገር ተፈጥሮ ቢሆን ውስጤ እንዴት አምኖ ይቀበላልና በሰዓቱ ካልደረስኩልሽ ልጅ ነገር አይበላሽም። እንደ ጨዋታ እንደቀልሳለ ማታ ስለሱ ምን ምን አሰብኩ። ይሄ ከሃዲ እያሉ ይሄ ሴሰኛ እያሉ ድጋሚ በሱ ተሸነፉይ እንደዚያ ነው የሚያረግሰ። አይደለም እኔንናው የኔ ቀሽምነት እኔ ነኝ። በተሰበረ ልቡ ላይ ድጋሚ መጥቼ ይሄ ነገር እንዲፈጠር ይሄ ስሜት እንዲሰማ ያደረኩት አሁን ስር ስርቀው ደግሞ የሚስተካከል ነገር ነው ብዬ አስባለሁ። ተረዳኸኝ? ለማንኛውም ግን ክንኮ ተፋ ለአንቺ የተወሰነ ስሜት አለማ ያን ነገር ለማስተካከል እንሞክራለን። በምን እናስተካክለዋለን? እሱን ደግሞ ቀስ በቀስ ይመስለኛል። ግን ደግሞ ለእኔ ስሜት አለው ማለት ጓደኛዬ መሆን አይችልም ማለት አለ። ይህንን ነገር ደግሞ እንድታቅፍ ፈልጋለሁ። ቶዬ ማለት ጓደኛዬ በቃ ሁሉ ነገሬ ነው። ሚስጥሬን የማዋየው ለሱ ነው። ችግር የምነግረው ለሱ ነው። አሁ ኢቨን ለማንም ያልነገርኩትን ራሷ አንተን መፈተን ለምኛው ነው እኔ አልጋ ላይ ላ ራሱ ኖርማል አልጋ ላይ ከወጣ በኋላ በጣም ነው ቢሆን እጅ ያንን ነገር ብታደርግ ኖሮ ማለት ነው እኔን እኔ ከፍላጎት ውጭ እናንተ ቆርጬ በሰዓት ላይ በረራ ላይ ነበር መሆኑ። እኔ ውልሽ እስኪ አንድ ነገር አዳምጪኝ። እኔ እንደዛ አይነት ነገር መሆን ሳልፈልግ፣ ነገር ግን ማለት ነው ነው የተደረገው የሆነው ነገር እንደዛ አስገድዶኝ ኢሞሽናል ይሁኝ። ማንም ሰው እንደዚህ አይነት ዱብዳ ሊቋቋም ከሚችለው በላይ ነው። ከወንድሙ ጋር መተኛታ ሳያንስ አርግዛ ድጋሚ ደግሞ በአካል ይዟቸው ይህንን ማን ነው የሚቋቋመው? ኪዩ አንተ ግን ተቋቁመዋል። እኔ ግን የተቋቋምኩት እኮ ችየው እኮ አይደለም። ኪያ ግን ትላንት ከትላንት ወዳ ለእኔ ምን ያህል ርቀት ሄዳችሁ እሱን ነው እንድታስብ የምፈልገው። ሁሌም ቢሆን ለንዴትህ ማስታገሻ ብለህ ሴቶችን ይዘህ መተህ እኔ እንድታስቀና አልፈልግም። ትዕግስቶችህን፣ ነዴቶችህን ሁሉ ዋጥ አድርገህ ይዘህ በትዕግስት ነው እንድታልፍ የምፈልገው። ፍቅራችን ሊጸና የሚችለው በእኔ ትዕግስት ብቻ አለ። እኔ እኮ ዝምተኛ ሴት ነበርኩ። አሁን